ጊዜ ሰጥቶናል። እግዚአብሔር በሰጠን ጊዜ ደግሞ እያንዳንዳችን ኃላፊነት አለን አለብን፣ ኃላፊነት እኔ ቃሉን እንድናገር ይሄ ኃላፊነት ተሰጥቶኛል ማለት ነው። ስለዚህ በጥንቃቄ በማስተዋል በትህትና በቅንነት ማስተላለፍ በትጋት የእግዚአብሔርን ቃል ለማስተላለፍ ግዴታ አለብኝ። እናንተ ደግሞ ለመስማት ተጠርታችኋል ማለት ነው። ስለዚህ እኩል ኃላፊነት አለብን። ለመስማት ከተጠራችሁ እናንተም በጥንቃቄ በማስተዋል አድምጡ፣ አስተውሉ፣ ልትኖሩበት ደግሞ ወስኑ። አለበለዚያ እኛ ወፎች ምን ያደርጋሉ? መተው ይለቅሙታል፣ ፍሬ እንዳናፈራ ሁላችን ወፎች ይላካሉ። እግዚአብሔር ይገስጻቸው። ስለዚህ አሁን እየተማርን ያለነው ዋናው ርዕሳችን ዳግም ስንወለድ በእግዚአብሔር ፊት ስለሚኖረን ስፍራ ነው። ቢያንስ ቢያንስ ወደ አንድ ሰባቶችን አይተናል። የሚኖረን ስፍራ እነኚህ ብቻ ናቸው ማለት አይደለም። በጣም እጅግ በጣም ጥቂቶችን ነው የማካፍላቸው። ኢቨን እነኚህንም ቢሆን አሁን ቃሉን የተረዳችሁት በሰማይ ስንሄድ ነው የሚያስደንቀን ሁላችን የምንደነቀው። አሁን በምድር ላይ ልንረዳው የምንችለው ጉዳይ አይደለም። ምክንያቱም ሰማያዊ ነው፣ ዘለዓለማዊ ነው፣ መንፈሳዊ ነው። ጌታም ራሱ ተናግሯል። በምድር ያለውንም እንኳን ስነግራችሁ የማትረዱ ከሆነ በሰማይ ያለውን እንዴት ትረዳላችሁ ብለዋል። እውነት ነው ወገኖች። ሆኖም ግን በእውነቴ ነው የምነግራችሁ ልባችንና አእምሯችን ካዘጋጀን የሚረዳን የእግዚአብሔር ጸጋ የእግዚአብሔር መንፈስ አለ። እግዚአብሔር ይባላል። ስለዚህ ወደ አንድ ሰባቶቹን ተመልክተናል። ስምንተኛ ደግሞ የምንመለከተው በጌታ በክርስቶስና ዳግም ስንወለድ የሚኖረን ስፍራ በእግዚአብሔር ዘንድ ቅዱስ ሕዝብ ሆነን እንገኛለን። ይህንን እኮ ብዙ ጊዜ ሰምተናል፣ ግን ልብ ብላችሁታል ወገኖች ች ቅዱስ ሕዝብ ሆኖ በእግዚአብሔር ፊት መቅረብ እንዲሁ የሚገኝ አይደለም፣ እንዲሁ የሚሆን ነገር አይደለም። ግን እራሱ ቃሉንም እንኳን ብንረዳው ጥሩ ይመስለኛል። ምንድን ነው ቅዱስ መሆኑ? መቀደስ ምን ማለት ነው? በአጭር ቃል መቀደስ ማለት ከዓለም ከኃጢአት ብን ኃጢአት ከሚመስል ነገር ተለይቶ ለእግዚአብሔር መሆን ማለት ነው። ከአንድ ወገን እንቀደስና ማለትም እንለይና ወደ ሌላው ወገን ደግሞ እንመጣለን። ይሄኛው ወገን አለም ነው፣ ኃጢአት ነው፣ ኃጢአት የሚመስል ነገር ነው። ሌላ ስቴት ነው። ይሄ ከዚህኛው ስቴት ደግሞ ወደዚህ ወደ እግዚአብሔር ስቴት እንመጣለን። መቀደስ ማለት እንደዛ ነው ማለት ነው። በዚህ ሁለተኛ ቆሮንቶስ ምዕራፍ ስድስት ከአስራ ስድስት እስከ አስራ ሰባት አንብቡት። እዛ ጋር ምንድን ነው የሚለው? ከዓለም ተለይታችሁ ወደ እኔኑ እኔ እቀበላችኋለሁ ነው የሚለው። ተቀድሳችሁ ተለይታችሁ ከምን? ከዓለም። በዓለም የሚደረገው ነገር ሁሉ አሁን ልዘረዝረው አያስፈልገኝ። ምን ማለት እንደሆነ ይገባኛል፣ ይገባችኋል። እና ጀስ ከዓለም ጋር በምንኖርበት ጊዜ አብረን እንሰራለን፣ አብረን እንጠጣለን፣ አብረን እንኖራለን። ኢቨን በአንድ ቤት ውስጥም በጌታ የማያምኑ በዓለም ያሉ ሰዎች ሊኖሩ ይችላሉ። ከነሱ ጨርሶ ህብረት እንዳናደርግ አይደለም የሚናገረው። እንደዛ ቢሆን ኖሮ ይላል ሐዋርያው ጳውሎስ ከዓለም ልትወጡ ይገባችሁ ነበር ይላል። ነገር ግን እነሱ የሚያደርጉትን አለማድረግ ነው ከዓለም መለየት። እነሱ የሚያደርጉትን የምናደርግ ከሆነ ከዓለም ተለየን ማለት አይደለም። ሰው ከዓለም ተለይታችሁ ከኔ ጋር ወደ እኔ ኑ እኔ እቀበላችኋለሁ ካለ በእውነት ዓለም ባይቀበለንም ሪጀክት ቢያደርገንም ይሆናል። ደግሞ ኢቭን ቤተሰብ ውስጥም ሪጀክት ቢያደርጉን የሚቀበለን አለ። አባት ሆኖ እረኛ፣ ጠባቂ ሆኖ ኤቭሪቲንግ የሚያስፈልገን ነገር ሁሉ ፕሮቫይድ እያደረገ የሚያኖረን አባት አለን። በሰማይም በምድርም የሚያኖረን ለዘላለም እስከ ዘላለም የሚያኖረን ወደሱ መቅረብ አይሻለንም? መጨከን ይጠይቃል። ኮምፕሮማይዝ ማድረግ ወገኖች ሆይ በፍጹም አይገባንም። እዚህ አንደኛ ጴጥሮስ ምዕራፍ ሁለት ቁጥር ዘጠኝ ላይ ደግሞ እዛ ጋ የሚና ቅዱስ ህዝብ ነው የሚለው እዛ ጋ ቅዱስ ህዝብ ገብታችኋል የሚለው እኔና እናንተውነን ስለ ቅዱስ ህዝብ ሌላ በሌላ አገር ስለሚኖረው ቅዱስ ህዝብ አይደለም የምነግራችሁ ስለ እናንተ ስለ እኔ ስለ እያንዳንዳችን የሆነውን ነገር ነው የምነግራችሁ ቅዱስ ህዝብ ሆናችኋል አረባካችሁ አሜን በሉ አሜን አሜን በሉ በውስጣችሁ እንዲገባ በጣም ስለምፈልግ ነው ቅዱስ ህዝብንን ለእግዚአብሔር የተለየን ከዓለምና ከሀጢአት የተለየን ኢብን ኃጢአት ብቻ አይደለም፣ ኃጢአት ከሚመስልንም ነገር ሁሉ የተለየን ቅዱስ ሆነን ለእግዚአብሔር ተለይተን እግዚአብሔር በቃሉ እንደሚናገረው እግዚአብሔር ቅዱስ እንደሆነ እናንተም ቅዱሳን ሁኑ ስለሚል እንደዛ ተቀድሰን ለእግዚአብሔር ልንውል ይገባናል። ያለ ቅድስና ከእግዚአብሔር ጋር መሆን አንችልም። ያለ ቅድስና እግዚአብሔርን ማየት አንችልም። ምክንያቱም ቅድስና የእግዚአብሔር ባህሪ ስለሆነ ቅድስና ቅድስናና መጽደቅን ብዙውን ጊዜ ብዙ ሰዎች ይምታታባቸዋል። የማይለያዩ ናቸው ነገር ግን ትንሽ ልዩነቱን ልነግራችሁ እፈልጋለሁ። መቀደስ ማለት ባለፈውም ተምረናል። መቀደስ ማለት በጌታችን በኢየሱስ ክርስቶስ ደምና በመንፈስ ቅዱስ ታጥበን ተለየን ማለት ነው። መቀደስ ስንቀደስ መሰረታዊውን ቅድስና በክርስቶስ ኢየሱስ ነው የምናገኘው። ቅድስናችን ክርስቶስ ነው። መጽደቅ ግን አንዴ ነው የሚሆነው፣ ዋንስ ፎር ኦል ለዘለዓለም ነው። ጀስቲፊኬሽን ጀስቲፋይድ የምንሆነው ወይም ራቺየስነስ ይለዋል። ምን ማለት ነው? በቃ በእግዚአብሔር ፊት ሙሉ በሙሉ ተቀባይነት አገኘን። ያንም በደንብ አድርገን ተምረናል እንዴት ተቀባይነት በእግዚአብሔር ፊት እንዳገኘን መጽደቅ፣ እንደነገርኳችሁ በጌታ በኢየሱስ ክርስቶስ መሰረታዊ የሆነውን ቅድስና ካገኘን በኋላ በቅድስና ሕይወት ማደግ ይጠበቅብናል። ስለዚህ ነው ክርስቲያኖች ሁሉ ይህን በሚመለከት በአንድ ቦታ በአንድ ደረጃ ላይ አይገኙም። አንዳንዶቹ እጅግ በእግዚአብሔር ፊት የቀረቡ የተቀደሱ ይኖራሉ፣ እጅግ የተቀደሱ አንዳንዶቹ ደግሞ ደህንነታቸውን ሳያጡ በጥቃቅን ነገር ህይወታቸው የተነካካ ሊኖር ይችላል። ጌታ እንደሚናገረው የጨለማ ቁራጭ የሚለዋለ ጨለማ የዋጣቸው በአለም ናቸው። ክርስቲያኖች እግዚአብሔር ልጆች ሆነው የጨለማ ቁራጭ የምታል በህይወታቸው ሊኖር ይችላል። ምንም ጨለማ ቁራጭ የማያገኝባቸው ሊኖሩ ደግሞ ይችላሉ። ስለዚህ በአጭሩ በቅድስና ህይወት ሁላችን ብንመረመር እኩል ደረጃ ላይ አይደለንም። ልብ ብላችኋል? መጽደቅ በሚመለከት ግን ሁላችን በእኩል ደረጃ ነው። ምክንያቱም የጸደቅነው በክርስቶስ ስራ ነው። ገብቷቸኋል አደለም? እንደገና በእግዚአብሔር ፊት የቀረብነው የክርስቶስን ጽድቅ ለብሰን ነው። እርግጥ ነው፣ አሁንም መቀደስ፣ እንደነገርኳችሁ መሰረታዊ ቅድስና በክርስቶስ ነው የምናገኘው፣ ግን ማደግ ይጠበቅብናል። ማደግ ይጠበቅብናል። በሌላ መልኩ ደግሞ ጽድቅን ስንመለከት፣ ስለ ጽድቅ ስንመለከት በጽድቅ ስራ ደግሞ የምናገኘው ዋጋ አለ። በጽድቅ ስራ በእግዚአብሔር ፊት ከእግዚአብሔር ፍርድ ለማምለጥ ሳይሆን ዋጋ ይሰጠናል፣ ዋጋ እናገኛለን፣ እንደ ስራችን ማለት ነው። ምናልባት ምንም የማገኙ ሰዎች ሊኖሩ ይችላሉ። አይዶን ነው። ምንም ዋጋ የማገኙ ደህንነታቸው ሳይነካ ከእግዚአብሔር መንግስት ሳይወጡ ክርስቶስን ሳይክዱ በእግዚአብሔር ቤት በግደለሽነት የሚኖሩ ጌታ በሚገለጥበት ጊዜ ምንም የማያገኙ ሊኖሩ ይችላሉ። ሌሎቹ ደግሞ ከፍተኛ በጽድቅ ስራ የጽድቅ ስራ አለ ወገኖች። ወይ የጽድቅ ስራ የኛ የጽድቅ ስራ የሚያድነን አይደለም። ይህን ልብ እንድትሉ ይፈልጋል። የሚያድነን ሳይሆን ዋጋ የምናገኝበት የጽድቅ ስራ እንዳለ ይህን በባህል ላስገነዝባችሁ ይፈልጋለሁ። ስለሆነ ጽድቅ ቅጽበታዊ ነው ክርስቶስም ባመን ቅጽበት እንጸድቃለን ቅድስና ግን እንዳልኳችሁ ጌታ ኢየሱስ ክርስቶስ መሰረታዊ ቅድስናችን ይሆንና በመንፈስ ቅዱስና በክርስቶስ ደም እንቀደስና ከዛ እያደገን እያደገን ልንሄድ ይጠበቅብናል ማለት ነው ሰው በቅድስና የምናድግበት ሂደቶች አሉ መንገዶች አሉ በቅድስና ህይወት የምናድግባቸው ሂደቶች አሉ። ቅድስናን የምንለማመድባቸው መንገዶች ማለት ነው። ቅድስናን ፕራክቲካሊ የምንለማመዳቸው ነገሮች አሉ። በምንድን ላይ ሆነ? ነምበር ዋን ቅድስና በህይወት በውስጥ ህይወት የምንለማመደው ነገር ነው። በውስጣችን በዚህ በሮሜ ምዕራፍ አስራ ሁለት ቁጥር ሁለት ላይ ምንድን ነው የሚለው? በአእምሯችሁ ታድሳችሁ የሚለው አባባል አለ። በአእምሯችሁ ታድሳችሁ ተለወጡ እንጂ ይህንን ዓለም አትምሰሉ። በአእምሮ መታደስ የቅድስና ህይወት ነው። የቅድስና ጉዳይ ነው። እዚህ ምሳሌ ሀያ አምስት ቁጥር ሀያ ስምንት ላይም ታገኛላችሁ። ሁለተኛ ጢሞቴዎስ ሁለት ሀያ ሁለት ላይም ታገኛላችሁ። በውስጥ ህይወት መቀደስ አለ። ገብቷቸዋል የምለው በውስጥ ህይወታችን ማንነታችን አእምሯችን አስተሳሰባችን ሁሉ ሊቀደስ ይገባል፣ ሊለይ ይገባል ከዓለማዊ አስተሳሰብ ከምድራዊ አስተሳሰብ ሀጢያትን ምድራዊ የሆነውን ነገር ከማሰብ የተለየ መሆን አለበት ለማለት ነው። በሁለተኛ ደረጃ ደግሞ ቅድስና በተግባር በስራ ደግሞ መቀደስ አለ። መልካም ስራዎችን በማድረግ መቀደስ አለ። እጆቻችን ይቀደሳሉ፣ እግራችን ይቀደሳል፣ አንደበታችን ይቀደሳሉ። ወረድ ብዬ አለው። ይሄ በተግባር የምናገኘው ቅድስና ነው። በተግባር ገብቷችኋል። የምለው ያ በውስጣችን የምናገኘው ቅድስና ሲሆን፣ በስራ እየሰራን በተግባር መልካም ስራ በመስራት መቀደስም አለ ማለት ነው። እርግጥ ነው ሁለ ነገራችን ለእግዚአብሔር ከተቀደሰ ሁለ ነገራችን ለእግዚአብሔር አገልግሎት መዋል አለበት። ያን ጊዜ ነው በቅድስና ህይወት የምናድገው። በሶስተኛ ደረጃ ደግሞ ቅድስና በአንደበትም አለ። በአንደበት መቀደስ አለ። በአንደበታችን ልንቀደስ ይገባናል። በማቴዎስ ምዕራፍ 15 ቁጥር 10 ላይ ጌታ ይህን ተናግሯል። ያዕቆብ 3 ስድስት ላይ ተናግሯል። ቀላል አይደለም፣ በአንደበት መቀደስ፣ አንደበትን መቆጣጠር፣ አንደበትን መጠበቅ ቀላል አይደለም። እንደውም ሁሉ ነገራችን የሚያረክሰን ያዕቆብ ላይ እንደሚናገረው አንደበታችን እንደሆነ ነው። እና ሰው ደግሞ በውስጡ ከረከሰ አንደበቱ በቱ የሚናገረው ያልተቀደሰ ነገር ነው። ይሄ ያልተቀደሰ አንደ በት ምንድን ነው የሚያመጣው ምንድን ነው በምን ይለያል ብትሉ በደንብ ስሙ። ያልተቀደሰ አንድ በት በአንደኛ ደረጃ ይዋሻል። የምትዋሹ ከሆነ አንደ በታቸው አልተቀደሰም ማለት ነው። እዚህ መዝሙር አምስት ዘጠኝ ላይ ታገኛላችሁ። በሁለተኛ ደረጃ ደግሞ ሌላውን ያስታልማ ያልተቀደሰ አንድ በት ዲሲቭ ያደርጋል፣ ሌላውን ያስታል። ተጠንቀቁ ወገኖች፣ በአንደበታቸው ሌሎችን እንዳታስቱ፣ ፍርድን ያስከትላል። የራሳችን መሳት ብቻ አይደለም። በአንደበታችን ነው ሰዎች ብዙን ጊዜ የምናስተው ሰዎችም እኛን የሚያስቱት ብዙ ጊዜ በአንደበታቸው ነው። አስገድደው አስረውን ላይሆን ይችላል። ምን አይነት አንደበት ብትሉ ያልተቀደሰ አንደበት። በሶስተኛ ደረጃ ደግሞ ያልተቀደሰ አንደበት ፌዘኛ ፌዘኛ ይሆናል እዚህ ምሳሌ ዘጠኝ ሰባት ላይ ታገኘ ምንድነው ፌዘኛ ፌዝ ምንድነው ብትሉ ቀልድ ነው አብረነን አብረነን ወይ ቀልድ ለክርስቲያኖች የተፈቀደ አይደለም ቀልድ ቧልት ነው ቀልድ ውሸትን ይደባልቃል ውሸት ሳይደባለቅበት ምንም አይነት ቀልድ የለም ስለዚህ ቧልት የሚለው አዲስ ኪዳን ውስጥ ይህን ቃል ታገኛላችሁ ቧልት ወይም ቀልድን የሚያበዛ ሰው ወገኖች ያጋባባችኋል። ከቀልደኛ ከቧልተኛ ሰው ጋር የምትውሉ ከሆነ ቀልደኛ መሆናቸው አይቀርም። እንደ እንደ እንደ እንደሆነ ነገር ነው የሚተላለፈው። ይህም በደንብ አድርጌ አይቻሉ። በጣም ተጠንቀቁ። ቀልደኛነት ምን ልንገራችሁ ቧልተኛነት ነው ምንድነው? ቀይጦ አብሮ ይዞ የሚመጣው ውሸት ነው። ተጠንቀቁ፣ ፌዘኛ እንዳትሆኑ ቧልተኛ እንዳትሆኑ ልላችሁ ነው። ቀላል ይመስላቸዋል። ክርስቲያኖች ሲቀልዱ እንደ ዋዛ ሲቀልዱ ምንም አይመስላቸው። የሚያሳዝነው ነገር ደግሞ እየቀለዱ ከዛ በኋላ አይ ቀልዴን ነው ይላሉ። በጣም ያሳዝናል። ምሳሌ ላይ የሚናገረው አለ ወንድሙን አስቶ እና ጎድቶ አይ ቀልዴን ነው የሚል አለ ይላልም፣ እና በጣም ተጠንቀቁ። የምን ቀልድ ነው? እውነትን ተነጋገሩ ነው የተባለው። እውነትን ነው መነጋገር ያለብን። በአራተኛ ደረጃ ደግሞ ያልተቀደሰ አንደበት ሌላውን በነገር ይወጋል። እንደ ጦር ነው የሚወጋ። ወገኖች ወይ በአንደበቱ የወጋችሁን ሰው በቀላሉ ልትረሱት አትችሉም። በአንደበት የሚዋጉ አሉ። መርዝ አንደበታቸው ላይ ተቀመጠ። እብራዊ ያዕቆብ ላይም የሚናገረው ነው መርዝ የተቀላቀለበት ነው ይላል አንደበት እስፔሻሊ፣ ያልተቀደሰ አንደበት፣ አንደበቱ ምንድን ነው? መርዝ ነው ያለው። እግዚአብሔር ይጠብቀን። በአምስተኛ ደረጃ ደግሞ አንደበቱ ያልተቀደሰ ሌላውን ይሰብራል፣ ሌላውን ይሰብራል። ወገኖቹ እኔ ልንገራችሁ፣ የአጥንት ስብራት ይድናል። ከጊዜ በኋላ የሰበራችሁን ሰው አጥንታችሁን የሰበረ ሰው ባትረሱትም፣ ግን ባትረሱትም ልብ ያ ፔን፣ ያ ህመም፣ ያ ስብራት ላይሰማችሁ ይችላል። ግን ሰውየውን ረሳችሁ ማለት አይደለም። ባአንደበቱ የሰበራችሁ ሰው ያ ሰው ትዝ ባላችሁ ቁጥር ህመሙ ነው የሚመጣባችሁ፣ ፔኑ ነው የሚመጣባችሁ። ኤግዛክትሊ ባንደበቱ የሰበራችሁ ሰው፣ እኔ ልንገራችሁ፣ ስታስቡት ያን ሰው ስብራቱ ይመጣ ይሰማችኋል። አጥንታችሁን የሰበረ በወጌሻም በሕክምና ትድናላችሁ። ከዛ በኋላ ሰውየው እንዴት እንደሰበራችሁ ባትረሱትም ፔኑ አይሰማችሁም፣ ሰውየው ስታስቡ። በአንደበት የሰበራችሁ ሰው ግን በምንም አይነት ሰውየው ስታስቡት ፔኑ ይመጣባችኋል፣ እላችሁ ነው። በሌላ መልኩ ደግሞ አንደበቱ የተቀደሰ ሰው አንደበቱ የተቀደሰ ሰው ምንድን ነው የሚያመጣው ውጤት ምን ይገኝበታል ብትሉ በደንብ ስቡኝ። አንደበቱ የተቀደሰ ሰው ሁል ጊዜ አንዳንድ አይደለም፣ እውነትን ነው የሚናገረው። አንዳንዴማ በዓለም ያሉ ሰዎች የሚናገራሉ ነገር ግን ሁል ጊዜ አንደበቱ እውነትን ነው የሚናገረው። ይህንን በእግዚአብሔር ቃል ውስጥ አገኛላችሁ። ምን አይነት አንደበት? የተቀደሰ አንደበት ውሸት አይናገርም። በሁለተኛ ደረጃ ደልሞ አንደበቱ የተቀደሰው ሌላውን ከጉዳት ያድናል። ይህም በተለይ ምሳሌ ምዕራፍ 25 ቁጥር አስራ አምስት ላይ ታገኛላችሁ። ከጉዳት ያድናል። እየሰማችሁ ነው? አዎ፣ እግዚአብሔር ይጠብቃችሁ። ዛሬ ከጉዳት የሚያድን አንደበት የለም። ከጉዳት የሚያድን አንደበት የሚያባብል ነው ማለት አይደለም። የሚገስጽ ተመለስ፣ የሚል የሚመክር ነው። ምከር ዝለፍ፣ አስተምር የሚለው ለዚህ ነው። ማባበል አይደለም፣ ከጉዳት የሚመልሰን የሚያባብላችሁ ሰዎች እንደውም ገደል የሚከታችሁ ሰው ነው። ተጠንቀቁ። ከእንደዚህ አይነት ሰው መጨረሻ የሚያጠፋ ነው ማባበል። የሚገስጻችሁ ግን የሚወዳችሁ ወንድማችሁ ነው። የሚቀርባችሁ ሰው ጥፋታችሁን የማይፈልግ ሰው ይገስጻችኋል። ስለዚህ ምን አይነት አንደበት ነው ብትሉ የተቀደሰ አንደበት ነው። እንዲህ አይነት አንደበት አለው። ሶስተኛ ደግሞ ጸጋን የተሞላ ይሆናል። የተቀደሰ አንደበት። እዚህ ቆላሲያስ ምዕራፍ ሶስት ቁጥር ምዕራፍ ሶስት ስላለ ምዕራፍ አራት ቁጥር ስድስት ላይ አንደበታችሁ በጨው እንደተቀመመ በጸጋ ይሁን ይላል። በጸጋ ወገኖች፣ በጸጋ በጸጋ የተቀመመ አንደበት ያለው ሰው ከእሱ ጋር የትም አትሄድም፣ ፈቀቅ አትሉ። ይጥማችኋል ይጥማችኋል፣ ይጥማችኋል። ምክንያቱም እራሱ የፈጠረው ጸጋ አይደለም፣ በእግዚአብሔር ያገኘው ጸጋ። ጥበብ አለበት፣ ምክር አለበት፣ ተግሳጽ አለበት ፍቅር አለበት፣ ርኅራሄ ያለበት፣ ቸርነት አለበት፣ በጎነት አለበት። በቃ ሁሉ ነገር እዛ ውስጥ አለ። የእግዚአብሔር ጸጋ ውስጥ ተንጠባጥቦ ተቀነጫጭቦ የሚሰጥ አይደለም። ስለዚህ አንደበቱ የተቀደሰ ሰው አንደበቱ በጸጋ የተሞላ ይሆናል። እንደዛ አይነት ሰው ይግጠማችሁ። በአራተኛ ደረጃ ደግሞ ለብዙዎች ፈውስ ይሆናል፣ አንደበቱ የተቀደሰ ሰው ምሳሌ ምዕራፍ አስር ሀያ አንድ ላይ ታገኛላችሁ። ፈውስ በአንደበት ላይ አለ ወገኖች። ወይ መርዝ በአንደበት ላይ እንዳለ ሁሉ እንዲሁ ፈውስ በአንደበት ላይ አለ። ምንም ሄዳችሁ ሳታደርጉት፣ ሳታክሙት፣ እጃችሁን ሳትጭኑ፣ በንግግራችሁ ብቻ ሰው ሊፈወስ ይችላል። ከሀዘኑ ሊጽናና ይችላል። ከስብራቱ ሊፈወስ ይችላል። ከቁስሉ ሊፈወስ ይችላል። በአንደበት ብቻ። ምን አይነት አንደበት ብትሉ፣ የተቀደሰ አንደበት እዚሁ ምሳሌ ምዕራፍ አስራ ሁለት ቁጥር አስራ ዘጠኝ ላይም ታገኛላችሁ። ምዕራፍ አስራ አምስት ቁጥር አራት ላይ ታገኛላችሁ። የተቀደሰ አንደበት ወገኖች ሰዎችን ምን ያደርጋል? ይፈውሳል። በአሁኑ ዘበን የሚፈውስ አንደበት ካለ ፈልጉ፣ አም ትለኝ የሰው ሁሉ አንደበት እንዳልኳችሁ የሚፈውስ ሳይሆን የሚሰብር፣ የሚቆስል፣ የሚያደማ፣ ሀዘኑስ የሚከት እንደዛ አይነት አንደበት ነው። ለምን አጋንንቶች ተለቀዋል? አሁን የስድብ አጋንንቶች ተሳዳቢ ይላል እግዚአብሔር ቃል ራዕይ ምዕራፍ አስራ ሁለት ላይ አስራ ሦስት ላይ ሶሎንቄ ላይም ሁለተኛ ሶሎንቄ ላይ የሚሳደብ መንፈስ አለ ተሳዳቢ የሆነ እግዚአብሔር ይጠብቃቸው። የተቀደሰ አንደበት ካለ ግን እግዚአብሔር አምላክ ልኮልን ያለ ያን ሰው ማለት ነው። ተጠቀሙበት፣ አትራቁ፣ ተግዛጹ ራሱ ይፈውሳል። ሌላው አመፀኛ አንደበቱ ያልተቀደሰው ከሚያባብላችሁ ከሚያቆላምጣችሁ ይልቅ አንደበቱ የተቀደሰ ሰው ቢገስጻችሁ ትፈወሳላችሁ፣ ትጽናናላችሁ፣ ትመከራላችሁ፣ ትመለሳላችሁ፣ ከእግዚአብሔር ጋር ያገናኛችኋል፣ ያስማማችኋል። የእግዚአብሔር ሀሳብና ጥልቅ የሆነ ሚስጥር የሚገለጸው በተቀደሰ አንደበት ነው። እኔ ስለ ራሴ ሁሌም የምጸልየው ነገር ቢሆን እግዚአብሔር ወይ አንደበቴን ቀድስ ነው። ኢቨን የእግዚአብሔርን ቃል ከማካፈሌ በፊት ቁጭ ብዬ ስጸልይ፣ ይሄንም ጸሎ ሳልጸልይ የእግዚአብሔርን ቃል አልናገርም። ምክንያቱም ቃሉ መንፈስ ነው፣ ህያው ነው፣ ዘላለማዊ ነው። እንዴት በዚህ አንደበቴ እንዴት አድርጌ እግዚአብሔር አንደበቴን ሳይቀድሰው እንዴት እናገረዋለሁ? ይህን እሳት የሆነውን መንፈስና ህያው የሆነውን ቃል እንዴት አድርጌ እግዚአብሔርም እየረዳኝ ነው። ገብቶኝ ነው። ተረድቼ ነው። አስተውዬ ነው። ጸልዩ፣ ለእናንተ የሚሆንላችኋል። በቅድስና ህይወት ለማደግ ደግሞ የሚያስፈልጉ ነገሮች አሉ። ቬሪ ኢምፖርታንት የሆኑ ነገሮች አሉ። እነኚህ ምንድናቸው? በቅድስና ህይወት ለማደግ ከፈለጋችሁ፣ ቅድም እንደነገርኳችሁ በቅድስና ህይወት ማደግ ይቻላል። ማደግ አለ። ጽድቅ ነው አንዴ በህይወታችን የሚፈጸመው። የራሳችን ጽድቅ እየበዛ እየበዛ ሊሄድ ይችላል። ነገር ግን በእግዚአብሔር ፊት ለመቅረብ የሚያስፈልገው የክርስቶስ ስራ ስለሆነ እሱ አንዴ ነው የሚፈጸመው እንጂ ሁል ጊዜ ክርስቶስ ደሙን እያፈሰሰ አይቀድሰንም አያቀርበንም ዋንስ ፎር ኦል ለዘላለም አንዴ ደሙን አፈሰሰ በዛ በደሙ የኃጢአት ስርየት እናገኛለን ይሄ በነገራችን ላይ ይህን አነጋገሬን በደም እንድታሰውሉ ልፈልጋለሁ አንድ ሰው በክርስቶስ ደም ተዋጀ ለዘላለም ከዛ በኋላ እስከ ዘላለም ዋስትና አለው ማለት አይደለም ወደ ኋላ መመለስ አለ። ክርስቶስን መካድ አለ። ወደ ዓለም መመለስ አለ። ስለዚህ ደህንነታችሁን ፈጽሙ የተባለው ለዚህ ነው። ነገር ግን የጌታችን ኢየሱስ ክርስቶስ አንድ ጊዜ ለዘላለም ማለት፣ በየጊዜው ክርስቶስ ይሰዋል ማለት አይደለም። ኃጢአት በፈጸምን ቁጥር ክርስቶስ አይሰዋም። በመስቀል ላይ አንዴ ነው የተፈወስ ነው። ያ የክርስቶስ ደም ነው በእግዚአብሔር ፊት ሁል ጊዜ ስለኛ የሚናገረው ወደሱ ለመጡ ሰዎች ሁሉ የሚናገረው ያ የክርስቶስ ደም ግልጽ ነው፣ ይገባቸዋል። ስለዚህ በጌታችን በኢየሱስ ክርስቶስ ደም ተቀድሰን በእግዚአብሔር ፊት መቅረብ እንችላለን። ሆኖም በቅድስና ደግሞ ማደግ አለብን ብያቸዋለሁ። በቅድስና ለማደግ የሚያስፈልገን ነገር በመጀመሪያ ደረጃ በዚህ በቲቶ ምዕራፍ ሶስት ሰባት ላይ እንደምናገረው በመጀመሪያ ደረጃ የሚያስፈልገን መንፈስ ቅዱስ ነው። ያለ መንፈስ ቅዱስ ቅዱስና የሚባል በአጠቃላይ በአዲስ ኪዳን ውስጥ በየትኛውም አገልግሉ የትኛውም ህይወት ያለ መንፈስ ቅዱስ የሚከናወን ምንም ነገር የለም። ነገር ግን እዚህ ጋር በተለይ አንደኛ ቆሮንቶስ ምዕራፍ ስድስት ቁጥር አስራ አስራ አንድ ላይ መሄዱ ነው ነው የሚናገረው መቀደስ በመንፈስ ቅዱስ እንዳለ፣ በመንፈስ ቅዱስ ነው የምንቀደሰው። ያ የመንፈስ ቅዱስ ስራ በእኛ ውስጥ አንዱ የሚሰራው ስራ እኛን መቀደስ ነው። በሁለተኛ ደረጃ ደግሞ የምንቀደሰው በእግዚአብሔርም ቃል ነው። የእግዚአብሔር ቃል በነገራችን ላይ ይቀድሰናል። ቃሉ መንፈስ ነው፣ ሕያው ነው፣ ድንጋይ እንደሚያደቅ መዶሻ፣ እንደሚያቃጥል እሳት ነው። ሪፋይን ያደርገናል ቃሉ ማለት ነው፣ ይቀድሰናል። በቃሉ ስንሞላ እየተቀደስን እየተቀደስን መሄዳችን እየተቀደስን ማደጋችን የማይቀር ነገር ነው። ስለዚህ ነው ባለፈውም፣ በእግዚአብሔር ቃል መሞላት እንዳለብን አስተማርኩት። በዮሐንስ ምዕራፍ ስድስት ቁጥር ስልሳ ሶስት ላይ ጌታ ኢየሱስ ክርስቶስ እኔ አሁን ቃል ነግራቸኋለሁ በዚህ ቃል መሰረት ተቀድሳቸኋል የሚለው በነገርኳችሁ ቃል መሰረት ተቀድሳቸኋል። እግዚአብሔር ይመስገን። ያ የጌታችን ኢየሱስ ክርስቶስ ቃል አለ፣ ይሁን በጆሮአችን እግድ መስማት የለብንም የተናገረው ተጽፎልናል። በዚህ በቃሉ ስንሞላ እንቀደሳለን። እኛም በቃሉ አማካይነት። ሶስተኛ ደግሞ በጾምና በጸሎት ቅድስናችን ያድጋል። ጾምና ጸሎት በተለይ አንደኛ ጢሞቴዎስ ምዕራፍ አራት አምስት አንብቦ እዚህ ጋር ይህን በምናገርበት ጊዜ ጥንቃቄ እንድታደርጉ ፈልጋለሁ። ጾምና ጸሎት በራሱ ይቀድሰናል ማለት አይደለም፣ በጭራሽ በመጀመሪያ በክርስቶስ መዋጀት ያስፈልጋል። በደሙ መቀደስ በመንፈስ ቅዱስ መቀደስ ያስፈልገናል እንጂ ጾምና ጸሎት ራሱ ብቻውን ይቀድሰናል ማለት አይደለም። ኖ ወይ ሳልቬሽን መዋጀት በክርስቶስ ደም መታጠብ መንጻት፣ ይሄ የመጀመሪያው ነገር መሰረታዊ ነገር ሳይኖር ጾምና ጸሎት ይቀድሰናል ማለት አይደለም። ነገር ግን ጾምና ጸሎት ለመቀደስ እንድንፈልግ እንድንጠማ ይረዳናል፣ ለመንፈስ ቅዱስ እጅግ ያመቻቸናል። መንፈስ ቅዱስ ወደ ህይወታችን መጥቶ እኛን እንዲቀድሰን ለመንፈስ ቅዱስ ምቾች እንሆናለን፣ ልላችሁ ነው። ቀጥለን የምንመለከተው ፍጹም ቅድስና አለ። ክርክር አለ። ፍጹም ቅድስና በምድር ላይ አለ የለም የሚባል ነገር አለ። አንዳንዶቹ ኖ በምድር ላይ ማንም ሰው ፍጹም ቅድስና ላይ መድረስ አይችልም የሚሉ አሉ። ሌሎች ደግሞ ኖ ሊደረስበት ይቻላል የሚላለ። ይሄንን የሚዳኘን የእግዚአብሔር ቃል ነው። እኔ እንደማም ነው እኔ እንደማምኖ በእርግጥ ፍጹም ቅድስና ላይ ለመድረስ አዳጋችን እንደሆነ ልንገራችሁ፣ አዳጋችን ነው አልኳችሁ። በደንብ ስሙ። አይደረስበትም ሳይሆን አዳጋችን ነው። ነገር ግን ይደረስበታል። ለዚህ ነው እግዚአብሔር አምላካችሁ ቅዱስ እንደሆነ እናንተ ምንም ሁኑ፣ ቅዱሳን ሁኑ ካለ ይደረስበታል ማለት ነው። ግን ቀላል አይደለም። እራስን ወደ መካድ እጅግ በጣም በጾም በጸሎት በቃሉ ወደ መትጋት በመንፈስ ቅዱስ ጸጋ ውስጥ መመላለስ የሚጠይቅ ነው እና እግዚአብሔር አባታችሁ ቅዱስ እንደሆነ ቅዱሳን ሁኑ የተባለው ይደረስበታል ሰዎች ደክመው በርትተው ጠንክረው ፈልገው አልሆን ሲላቸው ነው አይቻልም የሚሉት እኔ እግዚአብሔርን ቃል ቅድሚያ ሰጠዋለሁ በራሴ ህይወት ደግሞ ምን ለማመደዋለ ነገር ግን አንዳንድ ጊዜ በከፍታ ደረጃ ደርሰን በቅድስና ህይወታችን አንዳንድ ጊዜ ደግሞ ዝቅ ልንል እንችላለን። እዛው ዝም ብሎ አይቆምም። ያም ሆነ ይህ በቅድስና ህይወት፣ ፍጹም ቅድስና ህይወት በዚህ በምድር ላይ አዳጋች እንደሆነ ይህንን እንድትገነዘቡ እፈልጋለሁ። አሁን የጸደቅን የተቀደስን ብንሆንም ይሄን ልብ እንድትሉ እፈልጋለሁ። ተቀድሰናል፣ ጸድቀናል። ሆኖም ሀጢያት ለመስራት እንደማንችል ሆነን ተቀደስን ማለት አይደለም። ኃጢአን ለመስራት እንደማንችል ጸደቅን ማለት አይደለም። ነገር ግን ጽድቃችንንም ቅድስናችንንም የመጠበቅ ኃላፊነት ተሰጥቶናል። ግልጽ ነው። ያ ይሄ ኃላፊነት አለብን። አለበለዛ አንዳንድ አገልጋዎች ሲያገለግሉ እግዚአብሔር ሲጠቀምባቸው የነበረ ወደ ዓለም ገብተው በዛው ባልጠፉ እና እግዚአብሔር ነፃነታችንን አይነካው፣ ነፃ ምርጫ ሰጥቶናል። በብሉይ ኪዳንም ሐዋርያቱ እንትን በቡሉ ኪዳን ሐዋርያት ላሉ ጊዜው ስላለቀ ነቢያቶችም ነበሩ ነገስታቶችም ነበሩ። እግዚአብሔር ጠርቷቸው ወደኋላ የተመለሱ እግዚአብሔር እንደተዋሉ እንጂ መጠራታቸው በራሱ ዋስና የለውም። እኛም በአዲስ ኪዳን በክርስቶስ ደም ተዋጅተን በመንፈስ ቅዱስ ተቀድሰን እያለን ያንን በራሳችን ምርጫ የእግዚአብሔር ጸጋ እየረዳን በቅድስና ህይወታችንን ልንመራው ይገባናል። ይህንን በደንብ አድርገን እንድነ ግን ከዚህ ዓለም በምንሄድበት ጊዜ ይሄ ፈተና አይኖርም። እንዋጃለን ጌታ የሱስ ክርስቶስ ሲመጣ በተለይ ፊልጵሶስ ምዕራፍ ሶስት ሃያ አንድ ላይ ስትመለከቱት ክርስቶስ ሲመጣ ይህንን የተዋረደውን ስጋችንን ይዋጀውና የእሱን ሰውነት የሚመስል አድርጎ ያከብረው የከበረ ግሎሪፋይድ የሆነ ቦዲ ይኖረናል። ያን ጊዜ የኃጢአት ክጃሎት የለም፣ ፈተናም የለም። በምድር እስካለን ድረስ ግን ወደኋላ የመመለስ ቻንሱ አለን። ክጃሎቱ አለ። አሁንም እኮ ተቀድሰናል፣ ጸድቀናል። ግን በምድር ያለው ሰብአዊ የሆነ ነገር ውስጣችን ክጃሎቱ የለም ማለት አንችልም። ለዛ አንገዛም እንጂ ተገዢዎች አንሆኑም። ግልጽ ነው አደለ ወገኖች። ስለዚህ ስፍራችንን መጠበቅ ይኖርብናል ተግተን፣ ክርስቶስ እስኪመጣና እስኪወስደን ድረስ። ያን ጊዜ ነው ምንም ነገር የማይኖርብን እንደ መላእክት ሆነን እንኖራለን። ጌታ እግዚአብሔር ይባርካችሁ። እረፍት አድርገን እንመለሳለን። አሁን እዚህ ጋ ይሄንን እናቆማለን። ተባረኩ።